ወደ ውስጥ ማዳመጥ ከቻልክ ሲምፕሊ ኮሚኒኬት የምታደርጋት ከተማ ናት። ብዙ ጥንታዊ ከተሞች እንደዚህ አይነት እድል ይሰጣሉ፣ እና እኔ በጣም ነው የማናገራት። አሁን ለምሳሌ ሰው እንደምን ዋላችሁ ምናምን እንደምለው ጎንደር ስገባ ከከተማው ጋር ወይም ሌላው ሰው ግዑዝ ከሚለው ነገር ጋር እነጋግራለሁ። ደህና ነሽ? ደህና ከረመሽ ነው? መንገዶቹ እንዴት ናቸው? ምናምን። አንዳንድ ሰው ዞር ብሎ ያየኛል፣ ደንገጥልና እሱን ካለፍኩ በኋላ ደግሞ ያው የአድባራትም ከተማ አደለች። ደግሞ የታመመለ ጸበል መጠው ነው ምናምን እንዳይለኝ ብዬ እሱን ካለፍኩ በኋላ አወራለሁ። ይውልህ አሁን ጎንደር የትላንት ከተማ አደለች፣ ትናንትናን ከነገ ጋር የምታገናኝ ናት። እና አንተ አስበዋል። ዛሬ ላይ እዛ ስትሆን በደንብ ወደ ኢትዮጵያ ታቀርበኛለች እና ነቅቼ ነው የምመለሰው። ትንሽ ቀናት ስቆይ ብዙ ነገሮቿ ደስ ይሉኛል። በጣም ብዙ ነገሮቿ የሚገርም ነገር እኔ ጎንደር ሲሄድ መጀመሪያ ማደርገው መምጣት ለሰዎች ይነግራለሁ። ለምን እንደሆነ ታውቃለህ? ተስካርና ጠበል ጠቢቅ ይዘውኝ እንደሄዱ ገብተናልሽ እያልኩ ደውላለሁ በየሰው ጋር። ወይ ተስካር ስትሄድ፣ ወይ ጠበል ጠቢቅ ስትሄድ የሚሰማ ስሜት አለ። ይሄ የሰው ትብብር፣ ድግሱ ምኑ የተለየ ነገር ነው። ለዛ ነው ብዙ ጊዜ ከያኒዎች በጣም ይቸገራሉ። ሁሌ ይዘፈናል አ አዲስ ሁሌ ጎንደር የተዘፈነ አዲስ ዘፈን እንዳለ እንግዳ ነው የሚሆነው። በቃ አሁን ጨረሰ ይሄ ሰውዬ ከዚህ በኋላ የጎንደር አይዘፈንም ስንል ሌላ ሰው ደግሞ ይመጣና እንዲሁ በጎንደር ዘፈን ሲገዛን ይከርማል። ደግሞ ሌላ ይመጣል። በቃ ይሄ አሁን ያበቃ ነው ስትል አዲስ ይወዳል ትለያለች።